ይታወቃል ሰው እንደወጣ መቼም ምን እንደሚያጋጥመው አላቅም። የሆነ ነገር እንኳን ቢያጋጥመኝ እንዳጠብቅኝ ብያት የወሰንቼ ነበር፣ እና እምቢ ስላለችኝ እና እችን ስጦታ ስ እንድታገባ ና በቃ እረፍት እንድታገኝ ነበር የሚፈለጉት፣ የምፈልገውን ነገር እንድታገኝ ነበረ ይሄ ሁሉ ፍቅር ካላችሁ ይሄ ሁሉ ነገር ካለ ባትሄድስ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዲህ ውድ ቤተሰብ በጣም ደህና ነኝ። እንግዲህ ያው እንደምታውቁት ባለፈው የሰራሁት ቪዲዮ ላይ ባለቤቴ አግቢ ብያት ነበርና አላገባም፣ ምናምን ስላለችኝ አግቢ፣ በቃ ድጋሜ አንቺን አልጉዳሽ፣ ምናምን ነገር ብያት ቪዲዮ ሰርቼ ነበር። እንድታገባና እንድታገባ በቃ ረብት እንድታገኝ ነበር የሚፈለግኩት፣ የምፈልገውን ነገር እንድታገኝ ነበረ እና አግቢ ስላት እምቢ ስላለችኝ በተአምር አለችኝ። ያው ቪዲዮውን እንዳያችሁት አላገባም ስላለችኝ እኔ ደግሞ ያው መሄጃዬ ስለደረሰ ልሄድ ስለሆነ ለዛ ነው እሷ የተሻለ ኖሮ እንደሩ የምመጣበትን ጊዜ ግዜ ስለማላቅ ለዛ ነው አግቢ አልኳት። ሰው እንደወጣ መቼም ምን እንደሚያጋጥመው አላቅም። የሆነ ነገር እንኳን ቢያጋጥመኝ እንዳጠብቅኝ ብያት ቪዲዮ ሰርቼ ነበር እና እንቢ ስላለችኝ እና እችን ስጦታ ስቲ ቀለበትም ባለፈው አውልቃ ነበር እና እሸጥ ምናምን ስላለች የት እንዳስቀመጠች ስለማቅ ቀለበቱን ይዤ መጥቻለሁ። ቤተሰብ እሱንም ዛሬ ያደረግላት አለው። ከእንደገና ደግሞ ያው እሷ እዚህ ላይ ያለችው እና እዩ ጋር አታውቅም እንደምመጣ እና ሰርፕራይዝ ላደረጋት ነው። ወደ ቤተሰብ ተከተለች ምን እንደሚፈጠር እንግዲህ ደስ እንደሚላት እርግጠኛ ነኝ። እንደዚህ አይነት ነገር አድርጌላትም ስለማላውቅ እና ወይ ደስ ይላታል ወይ ደስ አይላታል። እና ደርሰናል፣ ውድ ቤት

አላገባም ስላልሽኝ፣ አህ ሌላ በረክትልሽ አህ ምን ተገኘ አሁን እንደዚህ አሁን ነው ከልብሽ፣ አልነበረም። አላገባም ማለት ነው እ እሺ ብታገቢ

ለመመለስ ሳይሆን እንደዚህ የምትወዳት ከሆነ እንደዚህ የምትዋደዱ ከሆነ እንደ ባለው ነገር ሀሳባችን ብትቀይሩ ምን ችግር አለው? ወስኛለሁ፣ ሀሳቤን አልቀይርም፣ መስራት አለብኝ። በእውነት አሁን ሌላ እዳ መጣብኝ። ደግሞ የሚገርምሽ ነገር በእውነት ምን እሱ ብቻ ጣራና ግድግዳ ክፈሉ ተለጥፏል በለው እግዚአብሔር ነው። እኮ ባለው ነገር ማለት በቃ እንጂ ያው ይሄ ሁሉ ከየት መጣ? ይከፈላል አሁን በወር እራሱ ያው ነው፣ በወር ይከፈላል በየወሩ በየወሩ የሚያስጨንቀኝ አሁን እኮ ተሻለኝ

እኔ እና እሱ አሁን ተስማምተናል እያወራንም እያወራን ስለሆነ ተስማምተናል። በቃ እጄ መስራት እንዳለብኝ ሳማምናለች፣ አይደለም እንዲህ እጄ መስራት እንዳለብኝ ያው ተነጋግረናል። በዛ ላይ አንቺ አለሽ ላተኮ ምንም፣ ያው አይኔ እኔ ባላለው ነው። ምን ጓደኛ ነው እንጂ ምን ነው ባላለው ነው። እኔ ቤቷ እንትን ትልልላት አልችልም፣ ማኔጅ አድርጌ አላኖራት እኮ ፍቅ የምናካንዴ። አሁን በዛ ላይ ደግሞ በእውነት ብዙ ሰዎች በእንትን ሼር እያደረጉልኝ ነው፣ ከውጭ ያለውን ነገር ማለት ነው። ዱባይ ላይ በጣም ብዙ ሰው እየተቸገረ ብዙ ሰው እየሞተ ችግር የለውም ቻንስ ነው። አይ አይደለም፣ እኔ ደግሞ ያው እንደ ሰው እኛ ሰዎች እንደዚህ ሼር እያደረጉልኝ እባክሽን አስቀር እያለኝ ዝም ማለት አልፈልግም ነገ ከነገ ወዲያ ያው ምናልባት አሰብ ላይ ያስቀይርክ ይችላል። ግን ሆነም ግሬን ስለማያውቁ ነው። እነሱ ስላሰቡልኝ አመሰግናለሁ። በጣም እውነት ደግሞ አብሮበት አምባሳደር ሰርፕራይዝ ነው፣ አይነገርም ድንገት ደስ እንደላት። አይዞሽ ገና ሌላ ነገር ይገባሻል። አንቺ ትንሽ ነገር ነች፣ ዳይመንድ ነው ይዛላት ብመጣ። በሚዲያ የምናየው ነገር ብዙ ነገር አለ። አሁንም ቢሆን አስብበት። አስራ አራት አመት በቃ ከዳይን እስከም ከፍል ድረስ ባየው ችግር የለብኝም። በእውነት እዚህ ሲቀመጡ እዚህ ሲወራ ቀላል ይመስላል። ሌላ ነገር ነው። ሙቀቱ በዛ ላይ ከእንደገና እንደጨረስኩ መጣ

ታምር፣ ቢፈጠር አልቀርም። ግን ምን ታይቶ ነው ዛሬ እንደዚህ ያደረገው? አላገባ አላገባ፣ አንተን ነው የምጠብቅ። እኔ ውስጤ እኮ ብዙ ጊዜ ለምን። ምንድን ነው የምትጠራጥሪው? ነገር አለ ደግሞ በቃ አንቺ ቃል ኪዳን አይሸጥም። ዜሮ ፈሪ። አንቺ በእውነት ለምንድን ነው የሚሄደው? ታዲያ ቀለበት እና አንቺ ጌጥሽ ነው የሚሸጠው። ምን ደስተኛ አይደለም እና አይዞሽ፣ ትንሽ ቀን ነው፣ ደስተኛ ትሆኛለሽ። ሆነ ፍራጭን ከብለን ሁለት አመት ሁለት ቀን አረኮ እንደ ሁለት አመት ማለት ቆየት እናየት ነው፣ የሁለት ልጅ እድሜ ነው።

በትክክል ሁለት ዓመት ምትመጣ ከሆነ ግን ሲጀመር አይመስለኝም። ራሱ በሁለት ዓመት ምትመጣ ለምን አረብ ሀገር ከዚህ ሲያዩት ነው እንጂ ቀላሉ እዛ ስትይ፣ እንዴ እኮ ስራም ላትይስ ትችላለህ፣ ላይገኝ ይችላል። ምንም ችግር የለም ምትለው ምን፣ እዛ ያስተካከልኩ ይወጣ አለ እንዴ። እኮ ችግር የለም ምትለው አማርኛ ሊገባኝ አይችልም። ለምን እንደዚህ ምትለው ሁሌ? ችግር የለም ችግር የለም ትላለህ። አሁን ተነጋግረን ሁሉ የለምዱ አዲስ ችግር የለው የምትለውን ነገር እንደዚህ አትበል ነው እኮ፣ የሚመቻችልኝ ሶስት ወር ልትቀመጥ፣ አመት ልትቀመጥ፣ ስንት እኮ እየተጉላላ ነው የሚኖረው። እኔ ጓደኞች ወንድሞች ራሱ ሁለት ጓደኛ በምን አቀልታም ነው አለ። ጓደኛ የሆነ በሙሉ እንትን ነው በቃ ወይ ወይ ምን ሰው መቼ ምን ቢብላ ምን የሚባል ነገር ስላለ በቃ እንደዚያ ነው ይሻለው። በእውነት ይሄ በነገራችን ላይ ስለ ቤትም ስለምንም የሚጠይቁኝ ሰዎች ነበሩ። በዚህ የተነሳ ብዙ ቤቶችን መሬት ምናምን የሚጠይቁኝም አሉ። በዚህ የተነሳ እንደውም በዚህ አጋጣሚ የሚያዩ ከሆነ

ያው ለእንትናችን ለራሳችን ብዬ ነው እ ትፈልጊ አይደለም አንድ ያሆነዋል። ድጋሜ ያው ምንም ማድረግ ስለማልችል እንግዲህ ቅምለዛበልብሽ ከልብሽ ሰሎት እንግዲህ ያው ማለት የማይቀር ጉዳይ ከሆነ መመራረቁ መልካም ነው። እሺ እና እሑድ ቤተሰብ፣ እንግዲህ ዛሬ እንግዲህ ምስቴ እንደዚህ ሰርፕራይዝ አድርጊያታለሁ። ደስ የምትማራራት መሰለኝ። ያው እንግዲህ እኔ ደግሞ ቀለበቷንም ባለፈው ልቃ ነበረ። ለምን ታወልቃለች እጇን፣ ሰሞኑን እያየሁ እየተሳቀኩ ነበረ። ያድርጊል እሷ ሳታደርግ ስቀር እና ዛሬ ደግሞ ያው አምጥቼ አድርጌላታለሁ። አዩ ፊት ቤተሰብ እኔ ፊትማ አሰጥ ቀለበት ተደራ። እና እንግዲህ ስለ ስለ አስተያየት ስለ ሰጣችሁ ነው ሁሉን ነገር አመሰግናለሁ። ለእኔ ብላችሁ ነው ስለ ስለ አሰባችሁ እግዚአብሔር ያስባችሁ። ከውስጥም ከውጭም ያላችሁ እና በጣም ነው ማመሰግነው። ሰላም ነው።